ሰላም፣ ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ በመካከለኛ ግብር ከፋዮች ቁጥር ሁለት ቅርንጫፍ ጽሕፈት ቤት እየተዘጋጀ የሚቀርብላችሁ ፕሮግራማችን ነው። ለዛሬ ይዤላችሁ የቀረብኩት ርዕስ የታክስ ከፋይ ምዝገባ በሚል ይሆናል። የታክስ ከፋይ ምዝገባ ማለት ታክስ የመክፈል ኃላፊነት ያለበትን ሰው በጸደቀው ቅጽ መሰረት በመመዝገብ የምስክር ወረቀት መስጠት ነው። ለታክስ ከፋይነት የመመዝገብ ግዴታ ያለባቸው በታክስ ከፋይነት ምዝገባ የሚከናወንበት ቦታ እንደ ሁኔታው ታክስ ከፋዩ ነዋሪ በሆነበት ወይም የንግድ ስራውን በሚያከናውንበት ስፍራ ባለ የባለስልጣኑ ጽሕፈት ቤት ይሆናል። ሁለተኛ በሕግ የሰውነት መብት የተሰጣቸው ድርጅቶች በባለስልጣኑ በልዩ ሁኔታ ካልተፈቀደ በስተቀር ዋናው መስሪያ ቤት በሚገኝበት አቅራቢያ ባለ የባለስልጣኑ ቅርንጫፍ ጽሕፈት ቤት ምዝገባው ይከናወናል። ሶስተኛ በተለያዩ ክልሎች እና ከተማ አስተዳደሮች በንግድ ስራ ወይም ቤት በማከራየት ገቢ የሚያገኝ ድርጅት ወይም ግለሰብ በሚሆንበት ሰዓት ገቢውን ባገኘበት ክልል ወይም ከተማ አስተዳደር ምዝገባው ይከናወናል። ለታክስ ህጎች ዓላማ ሲባል ለተመዝጋቢው የሚሰጥ ቁጥር የታክስ ከፋይ መለያ ቁጥር በመባል ይጠራል። ይህም ታክስ ከፋዩን ለመለያነት አገልግሎት የሚውል ይሆናል። የጸና የንግድ ስራ ፈቃድ ያላወጣና በንግድ ስራ እንቅስቃሴ ውስጥ ያልተሰማራ በታክስ ከፋይነት በመመዝገቡና የግብር ከፋይ መለያ ቁጥር በመያዙ ብቻ የታክስ ግዴታ እንዲወጣ አይገደድም። ሆኖም የጸና የንግድ ስራ ፈቃድ ባይኖረውም በንግድ ስራ እንቅስቃሴ ባይሰማራን ገቢ ያገኘ አካል ታክስ የመክፈል ግዴታ የሚጣልበት መሆኑን እናሳውቃለን። አመሰግናለን።